ሰላም፣ ጤና ይስጥልን አድማጭ ተመልካቾቻችን፣ ኅዳር 23 2018 ዓ.ም ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ ነው በአክሮት የምጋብዛችሁ። በሰዓት በርከት ያሉ ዝርዝር የግንባር መረጃዎችን ይዣለሁ። በአማራ ክልል የአራት ሰዓት የግንባር ዝርዝር መረጃዎችን ለመከታተል አብራችሁ እንድትቆዩ ነው ከወዲሁ በአክሮት የምጋብዛችሁ። አብራችሁን ከቆያችሁ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን፣ እንዲሁም ደግሞ አዳዲስ ሪፖርቶችን እየመሰመናል። ከዚህ ባሻገር በተለይ የ ጃራው ኃይል እና የፌዴራል ተወካዮች እንዲሁም ደግሞ የነጌታቸው ረዳ ተወካዮች ስብሰባን በተመለከተም አዲስ መረጃ ይዤ አለው። ከህዋትና ከአጠቃላይ ካለ ሁኔታ አንጻር ይሄ መረጃ እንደዚሁ አዲስ ነገር የሚነግራችሁ ይሆናል። እንድትከታተሉ ነው በአክብሮት የሚጋብዛችሁ። ሌሎችም በየአካባቢው የተደረጉ አውደ ውጊያዎችንና የደረሱ ሰብአዊ ቁሳዊና ወታደራዊ ኪሳራዎችን በተመለከተ አዳዲስ መረጃዎችን ትሰማላችሁ። እጅ የሰጡ የቀድሞ የፋኖ አባላት በስምሪት ቀጠናቸው ላይ በጥቃት በመፈጸም ወደ ፋኖ መቀላቀላቸውን የሚገልጽ እንደዚሁ መረጃ ይዣለው የምትሰሟቸው ይሆናል። በርካቶቻችሁ ሃሳብ አስተያየቶችን ጥቆማ አድርሳችሁኛል፣ በእጅጉን የማመሰግነው በኢሜይል በርከት ያሉ ጥቆማዎችን አድርሳችሁኛል። የንጋት ኮርፖሬሽን የሚባለው የአማራ የድሮው ጥረትን በተመለከተ እንደዚሁ ሰፋ ያለ መረጃ ያደርሳችኛል። ከዚህ ጋር በተያያዘ እንደዚሁ ከጥረት ድርጅቶች ከሆኑት መካከል አንዱ ጸደይ ባንክን በተመለከተም እንደዚሁ ከአሁን በፊት ቅሬታዎች ደርሰውኛል። የቦርዱ ሰብሳቢዎች የተባሉ ተደጋጋሚ ጥያቄዎች ቢቀርቡላቸው ምላሽ ሊሰጡ አልቻሉም። ስለዚህ ወደፊት እንግዲህ ቅሬታ አቅራቢዎቹ እና በባንኩ ላይ ባንኩ እየፈጸመ ያለውን በድሆች ላይ የተመለከተውን የደረሰውን ጥቆማ ሙሉ በሙሉ የማቀርብ ይሆናል። እንዲሁም ደግሞ ከባህር ዳር ቀበሌ 11 እንዲሁም ደግሞ በሌሎችም የከተማ አካባቢዎች የጣራና ግብር ግድግዳ በሚል ከፍተኛ ገንዘብ እየተጠየቃችሁ መሆኑንም የሚገልጽ እንደዚሁ ቅሬታዎችን አቅርባችኋል። በእጅጉ ነው የማመሰግነው። ሌላ ጊዜም እንደዚሁ በስፋት ቅሬታዎቻችሁ ሽፋን የሚያገኙ ይሆናል። ሌሎቻችሁም እንደዚሁ እጅ የሚሰጡ የፋኖ አባላትን በተመለከተ ሊደረግ ይገባል ያላችሁትን ጥንቃቄ መልዕክት አድርሳችሁኛል። ማንኛውም ከፍተኛ የፋኖ አመራር እና አጃቢዎች ስልካቸውን እንደዚሁ መቀየር አለባቸው። ቀድሞ አብረዋቸው የነበሩ ለመንግስት እጅ ሲሰጡ በዛኛው አድሬስ እና በዛኛው ግንኙነት መሰረት አደጋ እንዳይገጥማቸው በፍጥነት ይህንን ማድረግ ይገባቸዋል የሬዲዮ ኮዶችን እና የሬዲዮ መገናኛዎችንም እንደዚሁ መለወጥ ይገባቸዋል የሚል ወታደራዊ ምክርም አድርሳቸዋል። ከፍተኛ አመራሮችና የህዝብ ጣቢያዎችና እንዲሁ ደግሞ ዋና ይዞታዎቻቸውን በፍጥነት መቀየር አለባቸው ካልሆነ ለአደጋ ሊጋለጡ ይችላሉ በሚል ከሰሞኑ ከአንዳንድ ከፍተኛ የፋኖ መሪዎች ለመንግስት እጅ ከመስጠት ጋርና እንደዚሁ ደግሞ ከስራ ከመታገድ ጋር በተያያዘ ያደረሳቸው ተጠቆማና መልዕክት ነው። በእጅጉን እናመሰግነው እንዲህ በርካቶቻችሁ የተለያዩ አስተያየቶችን እየሰጣችሁ ነው። ፋኖን አንድነት በተመለከተ አዳዲስ ሂደቶች መኖራቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። እንግዲህ ያው ብዙ ጊዜ ፋኖን አንድነት በተመለከተ በርካታ ጊዜ ዘገባዎች ተሰርተዋል። በርካታ ጊዜ ህዝቡን በተስፋ እንዲጠብቅ የሚያደርጉ መረጃዎች ተሰራጅተዋል። ግን በተግባር ስላልታዩ አሁን ጣጣውን ሲያልቅና ሲጨርስ ራሱ በሂደት በሚገለጽበት አግባብ የሚገለጽ ይሆናል። ግን ከወትሮ ሻል ያለ ቢያንስ ሁለቱ ድርጅቶች ወደ አንድ ለመምጣት የሚያደርጓቸው እንቅስቃሴዎች ተስፋ ሰጭ እንደሆኑ ነው መረጃዎቹ የሚያሳዩት። እንግዲህ ፋኖ ወደ አንድ የሚመጣ ከሆነ በጣም ብዙ ነገሮችን ነው የሚያቃልለው። ከነዚህ መካከል በህዝቡ ላይ እየደረሰ ያለውን የህገወጥ የሆኑ ተግባራትን በተለይ በዝርፊያ፣ እገታ፣ ግድያ፣ አስገዶ መድፈር እና የተለያዩ ወንጀሎች አሉ የሰብዓዊ ድርጊቶችን እነዚህን ለመግታት እንዲሁም ደግሞ የፋኖን ትግል ቅርጽ ለማስያዝ አንድ ወታደራዊና አንድ የፖለቲካ መዋቅር ለመምራት ለተጽዕኖም እንዲሁም ደግሞ ትልቅና ግዙፍ ኃይል የመሆን እድሉ ሰፊ ስለሆነ ፋኖ ሌሎቹን ጁኒየር ፓርትነር ወይም ደግሞ አጋር አድርጎ ለመበየን የሚያስችለው ይሆናል። በኢትዮጵያ ፖለቲካ ውስጥም እንደዚሁ ትልቅ ኃይል ይሆናል። እንግዲህ ከዚህ ጋር በተያያዘ የፋኖን ትግል በተመለከተ ዓለም አቀፍ ሚዲያዎችም ዘገባዎችን እያወጡ ነው የሚገኙት በትናንትና 2021 2025 ዓ ምት ለህትመት የበቃው ተነባቢው ዘጋርዲያን ጋዜጣ ፋኖን በተመለከተ ሰፊ ዘገባ ይዞ ወጥቷል። ዘጋርዲያን የተባለው እንግዲህ ረጅም ዓመታትን በእንግሊዝ በመታተም የቆየው እና በዓለም ላይ በጣም ተነባቢ ከሆኑ ጋዜጦች አንዱ የሆነው ነው። ዘጋርዲያን በፊት ለፊት ገጹ የፋኖን ዘገባ ሰፊ ሽፋን ሰጥቶ ይዞ የወጣው የዘጋርዲያን ሪፖርተር ሮቢን ቱቲ በግስ በሰሜን ወሎ በምስራቅ አማራ ቀጠናዎች በፋኖዎች ጋር የነበረውን ቆይታ እሱን በማስመልከት አጠቃላይ ሰፊ ዘገባ ይዞ ወጥቷል። እንግዲህ ዳር 22 2018 በኢትዮጵያ በወጣው ሰፊ አተታ በሰሜን ወሎ ተራሮች የነበረውን አጠቃላይ ሁኔታና የፋኖ ሰራዊት ውጊያና ዘመቻ በስፋት ዘገባው አትቶ ይዞ ወጥቷል። አጠቃላይ የፋኖ ሰራዊትን የአመራሮች የፋኖ ሰራዊት አባላትን በማነጋገር ከህብረተሰቡ ጋር ያላቸው መስተጋበር ጭምር በመመልከት ነው። ሪፖርተሩ በዘጋርዳን ላይ ይህንን ዘገባ እያሳተመው ታዋቂው የእንግሊዙ ጋዜጣ እንግዲህ በሀተታ ይዞት ወጣው። ከወጣው ረጅም ጽሑፍ ባሻገር ወደ 16 የሚደርሱ ምስሎችንና የፎቶግራፍ ማሳያዎችን አብሮ ይዞ ወጥቷል። በዚህ እንግዲህ በዚህ መሰረት በተለይ በዘመቻ እንቅስቃሴ ላይ ያሉ የፋኖ አባላት በየአካባቢው የሚያደርጓቸውን ውይይቶች የፋኖ አባላት ስምሪት፣ ሰልፈኛ እንዲሁም ደግሞ የፋኖ አባላትን በወታደራዊ ስልጠና በስልጠና ማዕከላት በመገኘት ጭምር እነዚህን የሚያሳዩ ፎቶግራፎችን ይዞ ወጥቷል። ፎቶግራፎቹ ብዙ ነው። እንግዲህ ምናልባት ከዚህ በፊት በዚህ ልክ ፎቶግራፎችን ለአንድ ዘገባ ይዘው ወጥቶ ያውቃሉ የሚለውን ወደኋላ ሂዶ ማየት ያስፈልጋል። ግን በምስል አስደግፎ በርካታ ጉዳዮችን ይዞ ወጥቷል። ዘጋርዲያን እንግዲህ በድረ ህወሃት ያለውን አጠቃላይ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ የፋኖና የፌዴራል መንግስቱን ጉዳይ ሰፊ ሽፋን ሰጥቶታል። ዘ ጋርዲያን ፋኖ በተለይ ትግል እያደረገ ያለባቸውን አላማዎች በተመለከተ የፋኖ ዋና ዋና መሪዎችን በማነጋገር ነው እንግዲህ ሰፊ ዘገባ ይዞ እየወጣው እየደረሰ ባለው ግፍና ሰቆቃ ከፌዴራል መንግስቱ እና ከመንግስት መዋቅር አማራ መገፋትንና አጠቃላይ የህልውን አደጋ ውስጥ መውደቁን ተከትሎ ፋኖ እነዚህን ጥያቄዎች ለማስመለስ የሚታገል መሆኑን ዘጋርዲያን ከፋኖ አመራሮች እና አባላት ያገኘውን መረጃ ይዞ ወጥቷል። የፋኖ አባላትን አነጋግሮ እየተፈጸሙ ያሉ ኢሰብአዊ ድርጊቶችን አስገዶ መድፈርና፣ ሌሎች ጉዳዮችን በተመለከተም እንደዚሁ ዘጋርዲያን ይህንን ዘገባ ይዞ ወጥቷል። ከእነዚህ መካከል ጓደኛዋ ተደፍራ ወደ ፋኖ የተቀላቀለችውንም የፋኖ አባል ዘጋርዲያን አነጋግሯል። የፋኖ አባላትን ቃለመጠይቅ አድርጎላቸዋል እየተፈጸመ ያለውን አስገዶ መድፈር በተመለከተ የሰጡትን ምስክርነት ይዞ ወጥቷል። በአስተዳደር በኩል ፋኖ በቁጥጥር ቦታዎች በርካታ ሰንሰለታማ እና ገጠራማ አካባቢዎችን ፋኖ እንደተቆጣጠረ ዘጋርዲያን ከፋኖ መሪዎች ያገኘውን መረጃ ዋቢ በማድረግ ይዞ ወጥቷል። እየተባባሰ የመጣውን የሰብአዊ ጥሰትን በተመለከተ በዋናነት እንደዚሁ የዘገባ ሽፋን ከሰጣቸው ጉዳዮች መካከል ነው። የሰብአዊ ጉዳዮች በተለይ እጅግ አሳሳቢ ነው። ከሁለት ሚሊዮን በላይ ሰዎች ለከፋ ችግር መጋለጣቸውን ምናልባት ይሄ ጉዳይ ሊጨምር ይችላል። ግንቦት ላይ ጋዜጠኛው በአካባቢው በነበረበት ጊዜ የተወሰደ መረጃ ሊሆን ይችላል። አሁን ባለው ሁኔታ ቁጥሩ ሊጨምር ይችላል። ይህንንም ይዞ ወጥቷል። ለማንኛውም እንግዲህ በዓለም አቀፍ በተነባቢ ጋዜጦች የፋኖ ጉዳይ በስፋት ሽፋን ተሰጥቶት ወጥቷል። ዘጋርዲያንን የትናንቱን የታህሳስ 1 2018 ዓ.ም የታህሳስ 1 2025 በእነሱ አቆጣጠር በፈረንጆቹ እሱን ህትመት ልታነቡት ትችላላችሁ። ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሳልፍ እጅ የሰጠ የፋኖ አባል በሚሊሽ አባላት ላይ ጉዳት በማድረስ መልሶ ወደ ፋኖ ስለመቀላቀሉ የሚገልጽ መረጃ ነው። ከሁለት ወራት በፊት እጅ ከሰጡ የፋኖ መሪዎች መካከል በጉና ቀጠና በለጠ አንዳርጌ ወይም ደግሞ በቅጽል ስሙ ቆራጡ እየተባለ የሚጠራው የፋኖ መሪ የግል ጥበቃ የነበረው እና ከሱ ጋር አብሮ እጅ ሰጥቶ የነበረው ነው እንግዲህ እያደረገው እኛውን በቅጽል ስሙ እንግዲህ የሚጠራው ጋጋ እየተባለ ነው። አንድ የአማርኛ ፊልም ታውቃላችሁ፣ ጋጋ የሚባል ሰውዬ ያለውን በሱ ባህሪ እና ከሱ ገጸ ባህሪ ጋር በተላበሰ በቅጽል ስም ይጠራል። ይሄ ፋኖ አባል እንግዲህ የቀድሞ አለቃው ቆራጡ ወደ መንግሥት እጃችን እንድንሰጥ ያላግባብ አድርጎናል፣ አጭበርብሮናል በሚል ብስጭት ውስጥ በመግባቱ እና አሁን የሚሊሻ ዘመቻ እንዲመሩ ወደ ግንባር ከገቡ በኋላ ሌሊት በተኛበት በሱ በቆራጡ ላይ እርምጃ ለመውሰድ አስቦ ነው የሌሊቱን የተኩስ ሩምታ የከፈተው። ሆኖም ከፋኑ አባላት ጋር ግንኙነት ሊኖረው ይችላል ብሎ በመጠርጠሩ ቆራጡ ሌሊት ቦታ በመቀየሩ እሱ ተኝቶበት በነበረው ቦታ ላይ የነበሩ የሚሊሻ አባላት ላይ ነው ይሄ ጉዳት እየደረሰው ይሄ ጉዳት ከደረሰ በኋላ እንግዲህ የጋጋ የፋኑ አባሉ ወደ ጫካ መልሶ ወደ ፋኑ አባላት ሲቀላቀል ሌሎች ጉዳት የደረሰባቸው ወደ ሆስፒታል ገብተዋል። ቆራጡ ግን ከጉዳት ተርፏል ነው እየተባለው። ይህ እንግዲህ እየወጣው እና የደረሰው ደቡብ ጎንደር አካባቢ ከሚገኙ የስቴና የጉና ተራሮች አቅራቢያ ባሉ ቦታዎች ነው። ወደ ራያ ቆቦ የሚወስድን መረጃ አስከትላለሁ። በራያ ቆቦ አዲስ ቀኝ በተባለው ቦታ ውጊያ ተደርጓል። ወደ ራያ ለማጣ አዋሳኝ አካባቢ ይህንን ውጊያ ተከትሎ ከውጊያው ወደኋላ የወጡ የመንግስት ወታደሮች ሁለት ዲያቆናትን ረሽነዋል ተብሏል። እነዚህ ዲያቆናት የተረሸኑት በመንግስት ወታደሮች ሲሆን በአባርጎ መድኃኔ ዓለም ተብሎ የሚጠራ ቤተክርስቲያን አገልግሎት ላይ የነበሩ ዲያቆናት ናቸው። እንግዲህ የመንግስት ወታደሮች በአማራ ክልል ይሄ ጦርነት ከተጀመረ ከሁለት ዓመታት ተኩል ወዲህ የቆሎ ተማሪዎችን በቤተክርስቲያን አገልግሎት እየሰጡ በነበረበት ጊዜ መግደልን እንግዲህ እንደ አንድ የጦር ስልት እያደረጉት ነው የሚገኙት የመንግስት ወታደሮች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች፣ ካህናት፣ መነኩሳት፣ ቀሳውስት፣ ዲያቆናት ላይ ጭካን የተሞላባቸውን ግድያዎች ሲፈጽሙ ይሄ የመጀመሪያ አይደለም ይላሉ የመረጃ ምንጮቹ። ባለፉት ሁለት ዓመታት ተኩል አያሌ ግድያዎች ተፈጽመዋል፤ በቤተ ክርስቲያኗ መዋቅር ላይ ያነጣጠሩ ጥቃቶች። ከነዚህ መካከል በደብረ ታቦር በርካታ የቆሎ ተማሪዎች ተገድለዋል። ፍኖ ሰላም፣ ቡሬ፣ ወልዲያ፣ ደብረ ኤልያስ ጨምሮ በርካታ አካባቢዎች ዲያቆናት በአሰቃቂ ሁኔታ መጨፍጨፋቸውን መረጃዎቹ እያሳያሉ። ይህም እንግዲህ ባህዛዊ መረጃዎች የሚገኝ መረጃ ነው። ወደ ችሎት መረጃዎች ሄዳለሁ። የችሎት መረጃዎች ሳስከትል እነ ስንታየሁ ንጋቱ ትናንትና ፍርድ ቤት ቀርበው ነበረ። በእነሱ መዝገብ 25 ተከሳሾች ይገኛሉ። በሚገርም ሁኔታ ትናንትና ፍርድ ቤት የቀረቡት ስምንቱ ብቻ ናቸው። ለምንድን ነው ሌሎቹ ያልቀረቡት የሚል ጥያቄ በጠበቆቹ እና በዳኞቹ ሲነሳ የማረሚያ ቤት ችግር ነው በሚል ነው እንግዲህ የአቃቢ ምላሽ የሰጠው። ማረሚያ ቤቱ ሁሉንም እስረኞች አላቀረበም የሚል ተልካሻ ምክንያት ተሰጥቷል። ያ ሆኖ እንግዲህ በዚህ ምክንያት ቀጠሮ የመከላከያ ምስክር ለማሰማት የተሰጠ ቢሆንም በዚህ ምክንያት ለኅዳር 25 ተለዋጭ ቀጠሮ ተሰጥቶ ተሟልተው እንዲቀርቡና መከላከያ ምስክሮቻቸውን እንዲያቀርቡ ተለዋጭ ቀጠሮ ተሰጥቷል። ሌሎቹ ፍርድ ቤት የቀረቡት እነተመስገን አስማሙናቸው ከስምንት ተከሳሾች እነዚህም ሰባቱ ናቸው፣ ፍርድ ቤት በቀጠሮ መሰረት የቀረቡት ቀጠሮ ተሰጥቶ የነበረው የማስረጃ ብይን ክርክር ላይ እንደዚሁ በማስረጃ ክርክር ላይ ብይን ለመስጠት ነበረ። ይህንን ተከትሎ ትላንት ስላልተጠናቀቀ ለህዳር 29 ተለዋጭ ቀጠሮ መሰጠቱን መረጃዎች ይጠቁመዋል። ወደ ሰሜን ወሎ አለማጣ ከተማ የሚወስደን መረጃ ላስከትል። በሰሜን ወሎ አለማጣ ከተማ ህወሓት የግዳጅ ወታደራዊ አፈሳ ማድረጉ ታውቋል። በአለማጣ ከተማ ዜሮ ሶስት ዜሮ አራት ዜሮ አንድ ተብሎ የሚጠሩ ቀበሌዎች አካባቢ ወጣቶች በግዳጅ ለወታደራዊ ስልጠና በሚል በህዋት ታጣቂዎች ታፍሰው ወደ ተለያዩ ትምህርት ቤቶች ጊዜያዊ ካምፖች ከተወሰዱ በኋላ ወደ መሆን የመወሰዳቸውን ነው የከተማዋ የመረጃ ምንጮች የገለጹት። የህዋት አካባቢው እንግዲህ ትራፊክ ፖሊስ ጭምር ስምሪት በማስጀመር ባለማጣ ከተማ የሚገኙ ባጃጅ እና አሽከርካሪዎች የአማራ ወይ ደግሞ አማ ሚል ታርጋ ያላቸውን በሙሉ እያሰሩ ከስራ ውጭ እያደረጉና እያስቆሙ ይገኛሉ። ብልጽግና እንግዲህ በተለያዩ ወታደራዊ ካምፖች እና ወታደራዊ ጣቢያዎች አፈሳዎችን እያደረገ መሆኑ ይታወቃል። በተለያዩ ከተሞች እንግዲህ ህወሀትም ይህንን እያደረገ ነው። ሰሞኑ ብልጽግና በአማራ ክልል እና በኦሮሚያ ክልል በተለያዩ አካባቢዎች እያደረጋቸው ያሉ አፈሳዎችን በተመለከተ አዲስ አበባን ጨምሮ ተከታታይ መረጃዎች ይፋ መደረጋቸው ይታወቃል። በዚሁ ባለማት አካባቢ እንደዚሁ አንድ አዲስ መረጃ ደርሶኛል። ይህ መረጃ ምንድን ነው? ባለማጣ እንግዲህ ስድስት ወረዳዎች አሉ። በአማራ ክልል የሚተዳደሩ በራያ ቀጠና ሶስቱ፣ በዋገምራ ሶስቱ ደግሞ በሰሜን ወሎ ነው የሚተዳደሩት። በእነዚህ ቀጠናዎች የማንነት ጥያቄ አስተባባሪዎች አሉ። እንዲሁም ደግሞ ራያ ራሱን የቻለ ማንነት አለው እያሉም እንደዚሁ እንቅስቃሴ የሚያደርጉ አካላት አሉ። እነዚህ አሉ። ሌላው ደግሞ የነጌታቸው ቡድን አለ። ጌታቸው ራሱ የዚህ አካባቢ ተወላጅ ነው። እነዚህ በተመለከተ እንግዲህ የፌደራል መንግስቱ አለ፣ እነዛ አዲጋ ብርሃን በኩል እነዚህ የአካላት ስብሰባ ማድረጋቸውን የሚገልጽ መረጃ ነው የወጣው። የራያ ወሎ አማራ ማንነት አስመላሽ ኮሚቴ፣ የነጌታቸው ቡድን፣ በሱ በኩል እንግዲህ ሀብቱ ኪሮስ የሚባለው አሁን በነደብረ ጽዮን ከስልጣን የተባረው እና የጌታቸው ፓርቲ ምክትል ሊቀመንበር የሆነው እንዲሁም ደግሞ በፌደራል መንግስቱ በኩል ደግሞ ስማቸው ያልታወቁ ወታደራዊና እንደዚሁ የሲቪል ባለስልጣናት እንዲሁም ደግሞ የራያ የማንነት አለው በሚል ፓርቲ ካቋቋሙ ወገኖች ደግሞ እንደዚሁ ተወካዮች በተገኙበት በአዲስ አበባ ስብሰባ ተደርጓል። ስብሰባው እንግዲህ በሚቀጥለው የፌደራል መንግስቱ በህወሀት ላይ ለሚወስደው እርምጃ እነዚህ የተለያዩ አካላት ከፌደራል መንግስቱ ጎን እንዲቆሙና ከትግራይ ሰላም ኃይሎች ጋር ሀይላቸውን እንዲያቀናጁ በሚል ነው ስብሰባ እየተደረገው። ቀደም ብሎ የራያ ወሎ አማራ ማነት አስመላሽ ኮሚቴ አካባቢውን ያስተዳድር በነበረበት ጊዜ የአማራ ብልጽግና በዚህ በኩል ሚሊሻ የነበሩ ሰዎች ወደ ሰሜን ወሎ ጃራ ወደሚባል የስደተኞች መጠለያ ጣቢያ ወይም ደግሞ ጊዜያዊ ወታደራዊ ማሰልጠኛ ጣቢያ መጥተው የሰለጠኑ አሉ። እነዚህን ኃይሎች ከትግራይ የሰላም ኃይሎች አፋር ከሚገኘው የትግራይ የሰላም ኃይሎች ጋር አቀናጁ የሚል ነው ለራያ ወሎ አማራ ማንነት አስመላሽ ኮሚቴ የቀረበለት ጥያቄ። ይህንን ጥያቄ ሙሉ በሙሉ ውድቅ አድርጓል። የጃራው ኃይልም ከነጌታቸው ጌታቸው ኃይል ጋር አይሰማራም። እነጌታቸው መሆኑን እነ ደብረ ጽዮን ለእኛ የተለዩ አይደሉም፣ ተመሳሳይ ናቸው። ስለዚህ የፌዴራል መንግስቱ ህወሀት ላይ የሚወስደው እርምጃ ራሱን ችሎ ሊወስድ ይችላል። ህወሀት ወረራ ያዘውን አካባቢ ነፃ ለማውጣት ኃላፊነታችን እንወጣለን። ከነጌታቸው ቡድን ጋር ግን ወታደራዊ ስምሪትም ሆነ ወታደራዊ ግዳጅ የምንገባበት ምክንያት የለም። እነጌታቸውን እነ ደብረ ጽዮን ቡድን ሽኩቻ የስልጣን ሽኩቻ ነው፣ የእኛ ግን የማንነት ጥያቄ ነው። ስለዚህ እነጌታቸውም የእኛን የማንነት ጥያቄ የሚጨፈልቅ ፖለቲካ ነው እያራመዱ ያሉት። እነ ደብረ ጽዮንም የተለየ አይደለም። ስለዚህ ጃራ ያለው ኃይላችን ከነ ጌታቸው የቲፒፍ ኃይል ጋር አይሰማራም፣ አብሮ አቋም ወስዶ ወደ ጦርነት አይገባም የሚል አቋም ወስደዋል። እንግዲህ ጃራ የሚገኘው የሚሊሻ ኃይል እስካሁን ድረስ ምድሪት አልወሰደም። ከአለማጣ ከራያ ባላ እንዲሁም ደግሞ ከራያ አለማጣ እና ከኮረማ አካባቢዎች ተውጣቶ ስልጠና የወሰደው ኃይል ጃራ ማሰልጠኛ ጣቢያ ነው የሚገኘው። አሁንም ስምሪት አልወሰደም። እዚህ የሚገኘውን ደግሞ የሚሊሻ ኃይል የመከላከያ አመራሮች በአካባቢው ሰብስበው ነበረ። ከትግራይ የሰላም ኃይል ወይም ደግሞ ቲፒኤፍ ተብሎ ከሚጠራው ጋር መዋሃድና መቀናጀት አለባችሁ፣ ስምሪት ውሰዱ የሚል ጥያቄ ቀርቧል። እነሱም ይህንን አልተቀበሉም። የሁሉ ስብሰባ ሲሆን ጃራም ስብሰባ ሲደረግ በመከላከያ አመራሮች አዲስ አበባም ስብሰባ ሲደረግ የአማራ ብልጽግና መረጃውም የለው ስለ አካባቢው አስተዳደር ምንም አይነት መረጃም አልደረሰውም። ይህ ስብሰባ መደረጉንም አያውቅም ነው የሚሉት የመረጃ ምንጮቹ። እንግዲህ ወትሮስ አለ ወይ በሕይወት የሚለው ጉዳይ አብሮ እንዳለው ነው። የአማራ ብልጽግና በራያ ቀጠናዎች በራያ ስድስቱ ወረዳዎች ምን እየተከናወነ እንደሆነ መረጃውም የለውም። አሁን ደግሞ የራያ ሚሊሻ ከነጌታቸው የአፋሩ የሐራ መሬት ቡድን ጋር ሚቀናጅ የሚለው ጉዳይም ሲወሰን የአማራ ብልጽግና የሰማው ነገር የለም። እስካሁን ግን አቋም እንደወሰዱ ናቸው። ለማንኛውም እንግዲህ በአዲስ አበባ ስብሰባ ላይ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አቋም ወስዷል። መከላከያ ግን ጃራ ያለውን የሚሊሻ ኃይል ሰብስቦ የትግራይ ሰላም ኃይሎች ጋር ሆናችሁ ህወሓትን የማትዋጉ ከሆነ እና ጽንፈኛ የማትዋጉ ከሆነ አሁን በራያ ህዝብ ላይ ደረሰ ለምትሉት ግፍና ሰቆቃ እኛ ኃላፊነትን አንወስድም ሲሉ አንድ ከፍተኛ ወታደራዊ ጀኔራል መናገራቸውን የመረጃ ምንጮቹ ገልጸዋል። ወደ ኦሮሞ ብሔረሰብ ዞን የሚወስደን መረጃ ላስከትል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን አሁን ከፍተኛ የፌዴራል ባለስልጣናት በተከታታይ እየጎበኙት ያለ ዞን ነው። ምን ተገኝቶ ነው የሚለው ጉዳይ እንግዲህ ለአድማጭ ተመልካቾች እያንዳንዳችሁ የየራሳችሁን ማረጃና ማጣራት የምታደርጉ ነው። ይሄ ዞን እንግዲህ በተለይ የኦህዴድ የሰሜን ኦሮሚያ የሚለው ወሎን ኦህዴድ ወደ ኢምፓየሩ ለመጠቅለል ለሚያደርገው እንቅስቃሴ የፕሮጀክት ቦታ ሆኖ ነው እያገለገለ ያለው። ከሁለት ሳምንት በፊት አብይ አህመድ ወደ ቦታው በመገኘት የተለያዩ ንግግሮችን እና የፖለቲካ ይዘት ያላቸውን ከዛ ቀደም ብሎ ድሬዳዋ ከተማ ላይ ያስተላለፈውን ንግግር የመሰለ ንግግሮች ማስተላለፉ ይታወቃል። በዛሬው ዕለት ደግሞ ሁለት ሶስት የኦሮሞ ሚኒስትሮች እና አንድ የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ የተካተቱበት ቡድን ወደ ከሚሴ ሂዷል። ከነዚህ መካከል ፕሮፌሰር ብርሃኑ ነጋ ከትምህርት ሚኒስተር፣ ጫልቱ ሳኒ ከከተማ ልማት ሚኒስተር፣ ትግስት ከኢንሳ ደህንነት መስሪያ ቤት እንዲሁም ደግሞ መቅደስ ዳባ ከጤና ጥበቃ ሚኒስተር ናቸው። ወደዚህ ወደ ኦሮሞ ብሔረሰብ ዞን እየሄዱት እንግዲህ በዚህ ደረጃ እዚህ ዞን ላይ ያለው ጉዳይ ምንድን ነው የሚለው ጉዳይ አብሮ የሚታይ ይሆንም ግን ዞኑ ካለው የፖለቲካ መጠቀሚያነትና ወደ ሸዋ ወደ አጣዬ። ዘጠኝ ዙር ወረራዎችን ያደረጉ አካባቢዎች እንዲሁም ደግሞ በናሽ መልስ ድጋፍ የሚደረግለት አካባቢ ከመሆኑ አንፃር ጉዳዩ ዝም ብሎ በቀላሉ የሚታይ አይደለም። እነዚህ ደግሞ አብዛኞቹ የኦሮሞ ተወላጅ የሆኑ የፌዴራል ባለስልጣናት ወይ ደግሞ ሚኒስትሮች መሆናቸው ሲታይ ጉዳዩ ምንድን ነው ከአብይን ተከትሎ ወደዚህ ቀጠና ያለው ጉዳይ የሚለውን ጥያቄ ለማንሳት ያስችላሉ። ወደ ሌሎች መረጃዎች ሲሄድ ወደ አዊ ዞን የሚወስደን መረጃ ነው የማስከትለው በአዊዞን ዞን ፋግታ ለኮማ ወረዳ ከሶስት አቅጣጫ ከተንቀሳቀስ የመንግስት ኃይል ጋር ውጊያ መደረጉን የሚገልጽ መረጃ ነው ያለው። በዚህ ውጊያ ሰብዓዊ ቁሳዊና ወታደራዊ ኪሳራ ደርሷል። ከኮሶበር፣ ከጽርጌ፣ ከአዲስ ቅዳም በሌሊት ከሌሊቱ አስር ሰዓት ተኩል ጀምሮ ወደ ፋኖ ቀጠናዎች ዲማማ መግባት ከበባ ለማድረግ የሞከረው የሞከረ የመንግስት ኃይል ጋር ነው ውጊያ እየተደረገው። በውጊያው በቁጥር ያልታወቀ ወታደራዊ ማቴሪያላዊና ሰባዊ ኪሳራ ደርሷል። የመንግስት ኃይል ከግማሽ ቀን ውጊያ በኋላ በሶስቱም አቅጣጫ ወደኋላ ወጥቷል። በዚህ ዘመቻ የመንግስት ኃይል በሶስት አቅጣጫዎች ዲማማ ተብሎ ወደሚጠራው አካባቢ እንቅስቃሴ ሲያደርግ ፋኖ ደግሞ በሌላ አቅጣጫ ወደ አዲስ ቅዳም ከተማ ዘመቻ በማድረግ ከአዲስ ቅዳም ከተማ እስከ አሸዋ ድረስ ኬላ ጥበቃና እንዲሁም ደግሞ የአካባቢ ቅኝት ላይ በነበሩ የመንግስት የጸጥታ ኃይሎች ላይ እንደዚሁ ድንገተኛ ተኩስ በመክፈት ወደ ድማም አካባቢ ለወታደራዊ ስምሪት በሶስት አቅጣጫ የገባው የመንግስት ኃይል ጫናውን እንዲቀንስ ማድረግ መቻሉን ነው የመረጃ ምንጮች የገለጹት። በሁለቱም አካባቢዎች በነበረው ውጊያ ግን የደረሰው ጉዳት በውል አልታወቀም። ሌላው መረጃችን ወደ ምስራቅ ጎጃም የሚወስደን ነው። በምስራቅ ጎጃም ዞን የብልጽግና ባለስልጣናት ስብሰባ ፋኖ በፈጸመው የሞርተር ፍንዳታ መበተኑን የሚገልጽ ነው። በምስራቅ ጎጃም ሉማሜ በስብሰባ ተጠርቶ የነበረ ቢሆን የክልል የዞንና የወረዳ ባለስልጣናት የሚገኙበት የብልጽግና ባለስልጣናት ስብሰባ ወደ አዳራሹ ከገቡ በኋላ ፋኖ ባደረገው የሞርተር ጥቃት ስብሰባው ስለመበተኑ ነው የተገለጸው። ከክልል የትኞቹ ባለስልጣናት በዚህ ስብሰባ ላይ ለመገኘት ሄደው እንደነበር ግን የታወቀ ነገር የለም። ስብሰባው በዚህ ሁኔታ መበተኑን የመረጃ ምንጮቹ ገልጸዋል። እንግዲህ አንዳንዶቹ አረጋ ከበደ ከሞርተር ጥቃት ተረፈ የሚሉ ዘገባዎችን ይዘው የወጡ ቢሆንም አረጋ ከበደ በዚህ ስብሰባ ላይ ስለመገኘቱ የተረጋገጠ ነገር የለም። የክልል የዞንና የወረዳ ብልጽግና ባለስልጣናት ግን ስብሰባ እና ሕዝቡን ለማወያየት ቅድ ይዘው ወደ አዳራሽ ከገቡ በኋላ ፍንዳታው መሰማቱ ታውቋል። ወደ ደቡብ ጎንደር የመልሰን መረጃ ላስከትል። ወረታ አቅራቢያ እንደዚሁ የደፍጣ ጥቃት ተፈጽሟል። ከወረታ ወደ ባህር ዳር ባለው መስመር ታንኳ ገብርኤል ተብሎ የሚጠራ አካባቢ በተለይ ዝንጥል በተባለ ቦታ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በአድማ ብተና ፓትሮል ተሽከርካሪ ላይ በተፈጸመው ጉዳት ነው። ይህ ጉዳት እየደረሰው በጉዳት መጠኑና የአጠቃላይ ወታደራዊ ኪሳራው በዝርዝር አልታወቀም። የአማራ ማህበር እንደዚሁ ሳምንታዊ ሪፖርቱን ይዞ ወጥቷል። የአማራ ማህበር በአሜሪካ ከህዳር 15 ከህዳር 21 ባሉት ሰባት የተከታታይ ቀናት በአማራ ላይ እየተደረገ ያለውን ጦርነት በተመለከተ ዘወትር የሚወጣቸውን ሳምንታዊ ሪፖርቶችን ይዞ ወጥቷል። እንደወትረው በዚህ ሪፖርቱም የተለያዩ ጉዳዮችን አካትቷል። በአስራ አንድ ዞኖች በሰላሳ ሶስት ወረዳዎች በተደረገ ውጊያ በንጹሀን ላይ የደረሱ ጉዳቶችን፣ በመንግስት ወታደሮች ላይ የደረሱ ጉዳቶችን፣ በፋኖ አባላት ላይ የደረሱ ጉዳቶችን በዝርዝር ይዞ ወጥቷል። በዋግ ኅምራ ዞን፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር እና ምዕራብ ጎንደር አካባቢዎች በተደረጉ ውጊያዎች እንዲሁም ደግሞ ከአማራ ክልል ውጭ በመተከል ዞን በተፈጸመ ጥቃት የደረሱ ጉዳቶችን አካቶ ይዞ ወጥቷል። በስምንት ወረዳዎች ንጹሐን ጉዳት ደርሷል። በተለይ እንግዲህ በአራት ዞኖች በሰሜን ወሎ ወልዲያ፣ ቡግና፣ ሀብሩ፣ ራያ ቆቦ፣ መቄት፣ በሰሜን ሸዋ አራርቴ፣ በምዕራብ ጎጃም ሰከላ እንዲሁም ደግሞ በምዕራብ ጎንደር መተማ አካባቢ የደረሱ ጉዳቶችን እንደዚሁ ሪፖርቱ አካቶ ይዞ ወጥቷል። በቡግና ወረዳ አስገዶ መድፈር መፈጸሙንም እንደዚሁ ሪፖርቱ ይዞ ወጥቷል። በመተከል ዞን የሸኔ ታጣቂዎች በንጹሐን ላይ የፈጸሙትን ግፍና ሰቆቃ ጭፍጨፋ በተመለከተም ሪፖርቱ ይዞ ወጥቷል። የድሮን ጥቃቶችን በተመለከተም እንደዚሁ በጎጃም በተለያዩ አካባቢዎች በሶስት ቦታዎች ላይ ባለፈው በዚህ በተገለጸው ጊዜ ከህዳር 11 እስከ ህዳር 21 ባለው ጊዜ ውስጥ የተፈጸሙ ጥቃቶችን ይዞ ወጥቷል። የህዋ ታጣቂዎች በኮረም በአለማጣና በአካባቢ እየፈጸሟቸው ያሉ ግፎችና ሰቆቃዎችን እንደዚሁ ይሄ ሪፖርት ይዞ ወጥቷል። በህዋ ታጣቂዎች በአለማጣ ከተማ ካህናትን የቤተክርስቲያን አስተዳዳሪዎች እና የሰበካ ጉባኤ ኃላፊዎችን በጅምላ ማሰራቸውንም እንደዚሁ ሪፖርቱ ይዞ ወጥቷል። በርሲ እየተፈጸመ ያለውን ጭፍጨፋን በተመለከተ ሪፖርቱ ይዞ ወጥቷል። ሌላው መረጃችን እንደዚሁ ወደ ማዕከላዊ ጎንደር ደንቢያ የሚወስደን ነው። በደንቢያ ጨዋሂት ከተማ መውጫ ላይ በአሳዛኝ ሁኔታ በመንግስት ወታደሮች ሶስት ተማሪዎችና አንዲት የሶስት ልጆች እናት ባጃጅ ላይ እንዳሉ መገደላቸውን የሚገልጽ መረጃ ነው። በመንግስት ወታደሮች በተፈጸመው ጥቃት ተማሪ ዮርዳኖስ ጌትነት፣ ተማሪ ዳንኤል አበረ እና ወይዘሮ ጥሩዬ ክፍሌ የአራት ልጆች እናት እንዲሁም ደግሞ የባጃጁን አሽከርካሪ ጨምሮ በተፈጸመ ጥቃት ጉዳት ደርሶባቸዋል። ተማሪዎቹ ከወላጆች ከእረፍት ወደ ትምህርት ቤት እየተመለሱ በነበረበት ሰዓት ትናንትና የተፈጸመ ጥቃት ነው። ሌላው መረጃ ወደ ትግራይ የሚወስድ ነው። በትግራይ ከጦርነቱ በኋላ የኤች አይቪ ስርጭት በሶስት ፐርሰንት ጨምሯል የሚል መረጃ ነው የወጣው በትግራይ ክልል ከጦርነቱ በፊት ከነበረበት የኤችአይቪ የስርጭት መጠን አሁን ሶስት ፐርሰንት ጭማሪ አሳይቷል ሲል እንግዲህ የወጣው ጥናት ያሳያል። በባለ ትዳሮች ላይ በፈቱና እንዲሁም ደግሞ ባላገቡ ላይ ተብሎ በተለየው ጥናት ላይ እንግዲህ በተለይ በባለ ትዳሮች ላይ ስርጭቱ ጨምሯል። በነገራችን ላይ ይሄ ትግራይ ክልል ያን ያክል ረጅም ጊዜ ጦርነት አልተደረገም። በትግራይ ክልል ለወራት በተደረገ ጦርነት ይሄ ከሆነ በአማራ ክልል ሶስት ዓመት እየተደረገ ባለው ጦርነትና እየወጡ ካሉ የአስገዶ መድፈርና ጾታዊ ትንኮሳዎች አንጻር አሁን የኤችአይቪ ስርጭት ምን ያክል ሊሆን ይችላል? ምናልባት በዚህ በኩል የተሰበሰበ መረጃ ያላችሁ የጤና ባለሙያዎች መረጃዎችን ብታደርሱን መረጃውን ይፋ የምናደርግ ይሆናል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ ከሚሴ